የሙስሊም ጠልነት በሽታ ተጠቂዎች፣ ይሄ ምናልባትም በጣም በሰፊው ከሚታዩት ነገሮች አንዱ መሆኑን ማየት ይቻላል። ሙስሊሙን ያጠቃ ከመሰላቸው ዲያብሎስንም ቢሆን መደገፍ የሚፈልጉ ሰዎች አሉ ኢትዮጵያ ውስጥ። በጣም በሚያሳዝን ሁኔታ ብቻ ሙስሊሙ ይጠቃላቸው በምንም አማራጭ፣ የሙስሊሙ ሁለት አይን ይጥፋልኝ እንጂ የኔ አንድ አይን ቢጠፋ ግድ የለም አይነት አመለካከት ያላቸው ናቸው። ሙስሊሙ ከሚያድግ ኢትዮጵያ ትቆርቁዝ ብለው የሚያምኑ ሙስሊሙ ከሚነቃ ኢትዮጵያ ኋላ ትቅር ብለው የሚያምኑ ሙስሊሙ ከሚማር የመሀይም ቁጥር ቢበዛና አገሪቱ ኋላ ብትቀር ይሻለናል ብለው የሚያምኑ እንዲህ አይነት ናቸው። በነገራችን ላይ ፖለቲካ አቋሞቻቸው በብዛት ከሙስሊም ጠልነት የሚፈልቁ ናቸው። ሁሉም ነገር የሚያሰሉት ከሙስሊሞች ጉዳት አንጻር ነው። ለምን ኦልሞስ በቃ ሊቆርጡት የማይችሉት የሙስሊም ጥላቻ ጥማት አለባቸው። በቃ የሙስሊሙን ክፉ የመመኘት ማለት ነው። ይህንን አመለካከት እንግዲህ ለረጅም ጊዜ በቶክ ኢትዮጵያም በተክቢር ሚዲያም ስታገለው የቆየሁት አመለካከት ነው። በጉዳዩ ላይ ያለኝን አቋሞች፣ ሀሳቦች፣ ዝርዝር መገለጫዎቹን ሄዳችሁ ልታዩ ትችላላችሁ። ግን ማናችንም ልንክደው የማንችለው ኢትዮጵያ ውስጥ በጣም ከፍተኛ የሆነ የሙስሊም ጥልነት በሽታ ያለባቸው አካላት አሉ። ሁሉንም የፖለቲካ አማራጭ ሙስሊሙ እንዴት ይጎዳል ብለው የሚያስቡ በየቦታው ሙስሊሙን ከትምህርት ለማደናቀፍ ሂጃብ ምናምን እያሉ እንትን የሚሉ ብቻ ሙስሊሙ በገባበት ገብተው ማስቸገር የሚፈልጉ የታመመ ስነ ልቦና ያላቸው በሽተኞች አሉ። እነዚህ በሽተኞች በእስራኤልም ጉዳይ ሙስሊሙ ብቻ ነው የሚጠቃው ብለው ስለሚያስቡ፣ ያው ፍልስጤም አብዛኛው ሙስሊም ቢሆንም በርካታ ኦርቶዶክስ ክርስቲያን አለ፣ ፕሮቴስታንት ክርስቲያን፣ ካቶሊክ አለ፣ ብዙ አይነት ማህበረሰብ አለ። ግን እነሱ ላይም የሚደርስባቸውን ችግሮች ጭምር አያዩም። በነገራችን ላይ አፓርታይድ ስቴት በመሆኑ እስራኤል የራሷም ዜጎች ላይ በጣም ብዙ እንትን ታደርጋለች። ለምሳሌ ሚዝራህ የሚባሉት ከየመን ከሌሎችም የአረብ ሀገሮች ላይ የሄዱት እኮ እስካሁንም ድረስ ለምሳሌ ከየመን የሄዱት አይሁዳውያን እስካሁን ድረስ አይሁዶ ነውም ዜግነት ተሰጥቷቸውም እንኳ ስለሞች ውስጥ ነው የሚኖሩት። በጣም ብዙ ችግሮች አሉ። በዚህ ዙሪያ ብዙ ዶኩመንተሪዎችን ማየት ትችላላችሁ። እና ኦልሞስት ፋሽዝም ላይ የተመሰረተች ሀገር በመሆኗ የጭቆናዎቹ ሌየር እንደ ሽንኩርት ነው፣ ብትልጠው ብትልጠው ብትልጠው ውስጥ ማግኘቷ አይቀርም ማለት ነው እና እንዲህ አይነት አመለካከቶችን ሚያስደግፋቸው ለሙስሊሙ ያላቸው ጥላቻ ነው። በቃ ሙስሊሙ ተመታልን ብለው ስላሰቡ በቃ ጋዛ ምናምን ሲያስቡ ሙስሊሙ ተመታልን ተሰቃየልን ብለው የሚያስቡ እኒ በሽተኞች ናቸው። ሀቂቃ፣ ይሄ ትልቅ በሽታ ነው። የዚህ በሽታ መሰረቶቹን ምንጮቹን በዝርዝር በተለያዩ ጊዜ በፕሮግራም ስለሰራሁት ዛሬ የማነሳው አይሆንም። ነገር ግን የዚህ በሽታ ባለቤቶች ግን አደለም እስራኤል ማንኛውም ነገር ቢፈጸም ምንም ግድ የላቸውም ማለት ነው። ሁል ጊዜም ይህንን አመለካከት ታቸውን እንትን ከማስተጋባት አይመልሱም። በቀላሉ የሚድን ነገር አይደለም። በሁሉም የፖለቲካ አቋሞቻቸው ውስጥ ይህንን በሽታቸውን እንደሚያንጸባርቁ ማየት ይቻላል ማለት ነው። እና ድክም የሚያደርጉ ሰዎች ናቸው።